ያ ዕለትም ይህ ጀግና ሕዝብ በአራቱም አቅጣጫ የነበረውን የፖሊሶች ፍተሻና ወከባ ምንም ሳይበግረው በድፍረትና በወኔ ተቃውሞ አሰምቶ ውሏል። በዛሬ ተቃውሞ ላይ ከተጻፉት መፈክሮች መካከልም ብሔራዊ ጭቆናን አንሸከምም፣ ኮሚቴው ይፈታ፣ ድምፃችን ይሰማ፣ የፊታዊ ብይን አንቀበልም፣ ኮሚቴዎቻችን ጀግኖቻችን ናቸው፣ የተጨቆነ ህዝብ የአብዮት ነዳጅ ነው እና ሌሎችም በርካታ የተቃውሞ መፈክሮች የሰፈረባቸው ወረቀቶችን ከፍ አድርጎ በማውለብለብ ተቃውሞውን አሰምቷል። በአዲስ አበባው የኑር መስጊድ ተቃውሞ ተደረገም። ተቃውሞ ከመካሄዱ በፊት በመስጅዱ አካባቢ ሆነ በአራቱ መቅጣጫ የተለያዩ ፍተሾች የነበሩ ሲሆን ህዝበ ሙስሊሙም ያንን ፍተሻና ወከባ ምንም ሳይበገረው ታላቅ የሆነ ተቃውሞ አካሄደ ውሏል። ብሔራዊ ጭቆናን አንሸከምም ዊኒድ ፍሪደም ነጻነትን እንፈልጋለን የታሰሩት ይፈቱ እያሉ ኢትዮጵያውያን ሙስሊሞች በዛሬው እለት ማለትም መጋቢት ሁለት ሁለት ሺ ስምንት ፒያሳ በሚገኘው ሰፈር በኒ ወይም ኑር መስጊድ ተቃውሟቸውን አድርገዋል። በሰልፉ ላይ የነበረው ቅንጅት ወኔ ብሎም አንድነት የሚያረካም እንደነበር የሚገልጹት ሰላማዊ ሰልፍ አድራጊዎች ፖሊሶች ያሴሩት ሴራ ከሽፏል ሲሉም ይገልጻሉ። በዛሬው ዕለት በኑር መስጂድ ተቃውሞ ተደርጎ ነበር። ደስ የሚልና ወኔ የታየበት በተለይ አንድነት ጎልቶ የታየበት ነበር። ፖሊሶች በዚህ በዚህ በህዝቡ ተግባር ሊይዙ ያሰቡትን ነገር አክሽፎባቸዋል። እንግዲህ ከዛሬው በድምፃችን ይሰማ በሚስጥር ሰላማዊ ሰልፍ መጠራት በመጀመሩ ፖሊስ በየመስጊዱ ፍተሻ መጀመሩን የሚናገሩት የዛሬው ሰላማዊ ሰልፍ አድራጊዎች ዛሬ ፖሊስ የማዘናጋትና ሰዎችን የመያዝ ስትራቴጂ ሊጠቀም ቢሞክርም ሙስሊሙ ማህበረሰብ በንቃትና በትጋት መሰናክሎችን አልፎ ሰልፉን ማሳካቱን ተሳታፊዎቹ ለቢቢኤን ገልጸዋል። እየተመደቡ ፍተሻ ያደርጋሉ። በተለ በአኗር በአንዋር እንዲሁም በበኒ ወይንም ኑር እና በፉሉሃ መስጊድ ከፍተኛ ቁጥጥር ነው የሚደረገው። ነገር ግን ዛሬ አንድ ለመታዘብ የቻልኩት ነገር ነበር። ይህ ምንድነው? በኑር ወይንም በኒ መስጂድ ላይ በከሊፋ ሕንጻ በኩል ፖሊሶች ወደ ሩብ ጉዳይ ለአምስት አካባቢ ለመስገድ የሚመጣውን ህዝብ ሳይፈትሹ እያስገቡ ነበር። ይህንንም ያደረጉበት ምክንያት በሁለት ነገር መመልከት ይቻላል። አንደኛው ወረቀት ይዞ የመጣ ተቃዋሚ ፈተሻ የለም ብሎ እንዲዘናጋና ይዞ እንዲያልፍ ተፈልጎ ነው። ከዚያ ትንሽ ወረድ እንዳለ ከከሊፋ ሕንጻ በታች የሚገኘው የኃይሌ ሕንጻ አለና እዛ አካባቢ ጋር ፍተሻ ይደረግበታል እንግዲህ ከላይ አውቀው ያሳልፉና እታች ጋር ሲደርስ ለመያዝ እንዲያመቻቸው ነበር። ይህንን አላማ ያደረጉት ተቃውሞው ቀጣይ እንጂ የሚቆም አይደለም። ፍትህ ሳይኖር ተቃውሟችንን አናቆምም። ብሔራዊ ጭቆናው ማብቃት አለበት ያሉን ሌላም የዚሁ የተቃውሞ ሰልፍ ተሳታፊ የነበሩ ግለሰብ ናቸው። ዛሬ ሰፈር በኒ ወይም ኑር መስጊድ ተቃውሞ መደረጉን ሰምተን ነበር እና በቦታው ተገኝተ ነበር አንተ ይሻልል ተገኝትን ነበረ። ያው ይሻልል አሪፍ ተቃውሞ ነበረ የተደረገው፣ ውጭ ላይ ነበረ ይና ያው እንደምታዩት አጋጣሚ ነው። አብዛኛው ጊዜ ወረቀቱ በውጭ ነው። ይህ አብዛኛውን በውጭ ነው የተዘገደው። ስግደቱም ሰላቱም ውጭ ላይ ነበረ። ተቃውሞም ደግሞ ድንገተኛ ተቃውሞ ነው የተደረገው። ወረቀቱ ፍትህ በሚል ነበረ። ፍትህን ሳይኖር ያው ተቃሟችን ይቀጥላል በሚል ነው። ያው እንዳያችትም ከሆነ ጭቆናው ይቁም የሚ የሚል ወረቀት ነው አብዛኛውን የተነበረው፣ ተቃውሞን ይህን ይመስል ነበረ። እንግዲህ አላህ ኢንሻአላህ የወደፊቱም በተለያዩ መስጊዶችን እያሳሰ እንደዚህ እያረራቅን የምናደርግ ይሆናል ብዬ ነው የምገምተው። ኢንሻአላህ ያው ከአላህ ጋር ፍትህ ቀባሪዋን ትቀብራለች፣ ዊኒድ ፍሪደም፣ ጭቆናው ይብቃ፣ የኃይል እርምጃም አይበግረንም፣ የታሰሩት ይፈቱ የሚሉ መፈክሮች አካባቢው ላይ ተሰብስበውና ፍተሻ ሲያረጉ ከነበሩት ፖሊሶች አምልጠው ለእይታ መብቃታቸውን የሚገልጹት የሰልፉ ተሳታፊዎች ፖሊስና ደህንነት በመተባበር ሕንጻ ላይ ሆነው የቪዲዮ ቀረጻ ያረጉ እንደነበረም አስረድተዋል። ቪዲዮ ቀራጮች መጥተው በሸዋ ሱፐርማርኬት ላይ የሚገኘው ሕንጻ ላይ እየቀረጹ ነበር። ስለዚህ ሊቀርጽ የመጣውን አካል ግብዓት ሲያደርጉለት ነበር ማለት ይችላል። እንግዲህ ጀግኖች ወንድሞቻችን ይህንን ሁሉ ሴራ ተቋቁሞ የወያኔ ሴራ ሳይበግራቸው በቆራጥ አላማ ወደ በኒኑር መስጊድ ተገኝተው ከሰላት በኋላ ወረቀት መፈክር የተጻፈባቸውን ሲያውለበልቡ ነበር። ከመፈክሮቹ መካከል ፍትህ ቀባሪዋን ትቀብራለች፣ ዊኒድ ፍሪደም፣ ከጭቆናው ይብቃ፣ የታሰሩት ይፈቱ፣ የሀይል እርምጃ አይበግረንም የመሳሰሉትን ነበር ሲያሳዩ የነበረው። ድምጻችን ይሰማ የተቃውሞ መርሃ ግብሩን እንደ በፊቱ ይፋ ማድረግ ማቆሙን የሚገልጹት ተቃዋሚዎች ይህ ድንገተኛ ተቃውሞ በፖሊሶች ዘንድ ድንጋጤ መፍጠሩንም ያስረዳሉ። በሕዝባዊ ወያኔ ሀርነት ትግራይ የሚመራው መንግስት ጥቂቶችን ፈቶ ብዙዎችን አስሮ ጥያቄያችንን ሳይመልስ የጫነብንን ብሔራዊ ጭቆና አንሸከምም። ይህ ህገ መንግስትን የመናድ ተግባር ሳይሆን ህገ መንግስት ይከበረ የሚል ጥያቄ ነው። ህገ መንግስቱ እስካልተከበረ ድረስ ተቃውሟችን ይቀጥላል ይላሉ። ተነሳሽነቱ አብዛኛው በደምብ ካልተደረገ ወረቀቶችን የሚመለከት ነበረ። አብዛኛው ድም ወረቀቱ ነበረ፣ እንግዲህ አብዛኛው ተነሳሽነት ሁለተኛ ደግሞ ያው ከዛ በኋላ በመደናገጠም አንዳንድ የምነቶችን ከፍርቁች እንግዲህ ቁጭ ቁጭ ብለው ነበረ ማለት። ፖሊሶቹ ምንድን ነው ወደ መደናገጥ የገቡበት ምክንያት? ፖሊሶቹን ወደ መደናገጥ ያስገባቸ ወረቀቱም ሲያዩ ብቻ ድንጋጥ ይበቃል። እኮ እነሱ ያለው ነገር ምንድነው የምትለ ያው እንዲያው ከዚህ በፊትም እንደተደረገው አሁን የተቃውሟቸው በፌስቡክ የሚል ነገር አቅሟል። እንደሰተው ማንም ተረድቶታል። ይሄ ነገር ያው ሳዲቅ አንተም እንደምታውቀው ማለት ነው። ያን ነገር ምንድን ነው እነሱ በተለያየ መስጊድ ጥበቃ የማድረግ ነገር ያው እየተካሄደ ነው ያለው። ሰውን ደግሞ ዜና ሲስተም ተጠቅሞ ነው ያን ስራ እየሰራ ያለው። እንሻላ ወጣቱም በአሁኑ ሰዓት እየገባው ነው ያለው። ወንድሞቻችን ሳይፈቱ ይህን ደግሞ መሳችን ሳይመለስ ምንም አይነት ተቃውሞ ይቆማል የሚባል ነገር ባይገመት ይሻላል የሚል ነው። አብዛኛውም በቃ ይሄ ነው። ጥቂቱ ተፈቶ ጥቂቱ ደግሞ እስር ቤት የሚቀኑበት ና መስዋዕትነት የሚሆኑበት ጉዳይ የለም የሚፈታ ከሆነ አብሮ ተፈቶ መሳችን ጥያቄያችን ይመለስ ነው ሌላ አማርኛ ምንም ነገር የለውም ህገ መንግስቱ የሚነካ ነገር አይደለም ይህ ምንድን ነው ስለ ኮሚቴዎቻችንን ብቻ በሚያሳስብ ና የተጠየቁ ጥያቄዎችን እንዲመለስልን ነው እንጂ ሌላ ነገር የለውም እንደምታቆጡም በተለያየ መስጊድ ባለፈም እንዲያያሱ ያን ተደርበዋል። ኢንሻአላህ እንደዚህ በቃ የተለያየ መስጊዶችን እያረሳሳን እያረሳሳን ማድረግ አለብን የሚል የተዋቀርን ወጣቶች አሉ። እነዛም ለማድረግ ዝግጁ ነን ኢንሻአላህ። ጥያቄያችን ይመለስ፣ የታሰሩት ይፈቱ፣ በማዕከላችን የገቡ ከፋፋዮች ይገቱ፣ ድምጻችን ይሰማ፣ ያዘዘንን ከመተግበር ወደ ኋላ አንልም። ዛሬም ትእዛዙን እንደ ተገበር ነው ሁሉ ወደፊትም የድምፃችን ይሰማን ትእዛዝ ተግባሪ ሆነን ከስኬት እናደርሰዋለንም፣ ይላሉ እኛ ታማኝነታችን ይኸው ነገር። ሳዲቅዬ ምን አለ መሰለህ ይህ አንዳንድ ጠቅጠቅ የሚፈቱንና ሲኖሩን ተፈቱን አይተናል። ብዙዎችም እንግዲህ በቃ እስከ ትላንትና ምንዳየ ከሆነ ከትላንት ወዳም የተፈቱ ወንድሞቻችን የናዚዝ ወንድሞቻችን አሉ። ይህም በቂ አይደለም ነው የምንለው ይሄ በቂ አሳማኝ አይደለም፣ በቂ አሳማኝ አይደለም። እኛ ጥያቄያችንን ሙሉ ለሙሉ ተመልሶ ህብረት ሙሲሙ ባይናጋና የተለያየ የተጠመቁ አካላቶችንን መስጊዳችንን ባይበጠብጡ ይሻለናል በሚል ነው። አቋማችን ይሄ ነው። በቃ ሌላ ነገር የለም። መንግስት ደግሞ ያውቀዋል። ከዚህ በፊት የተደረጉትን እንግዲህ ሰምታል ያጼዎቹን ጊዜ ይህ ደግሞ ከፈለገ ካልሆነ በስተቀር ያን ነገር አሁን ሙስሊሙ ማህበረሰብና ወጣት ነቅቷል። በነቃበት ዘመን ላይ ይህን መሰራት አይቻልም ነው በተለያየ መስጊዶች እየተቆጠ እንግዲህ እንደምታየው በየመስጊዱን የሚደረገው ስራዎችን ሳተሙና ሳታቁ አይቀርም ና እና ይሄን ይመስላል በሚል ነው የደፊቱ ኢንሻአላህ፣ እኛ ያለን ተነሳሽነት የኮሚቴዎቻችን ነገር ውለን አናድርም፣ ባለን በተቻለን አቅም ልፈልግ ነው ሌላ ነገር አማር የለም። ወንድሞቻችን ይፈቱ፣ ኮሚቴዎቻችን ይፈቱ፣ ማንነታችን ይከበር፣ ይከበረ ድምጻችን ይሰማ ማለት ምን እንደሆነ ትርጉም እንዲያውቁት ነው ምን እንደሆነ እና በአንዳንዴ አንዴ በ ወንድም እኛ ምንድን ነው ቀጥታ ማንም ሙስሊም የሆነ አካል በዲን ሙስሊም የታሰረ ወንድሞቻችን እንዲፈቱ ብቻ ነው የምንፈልገው። ጥያቄያችን እንዲመለስ ብቻ ነው። ይሄ ነው በቃ። ሌላ እኛው ያን ያን የመለያየት ጉዳይ አይኑ ነው። አንድ ንሁን ነው። አንድነታችን የበጠብጡ አካላቶች እናውጣ ነው። ሌላ ነገር የለንም። ያው ለማጠቃለል ያህል የዛሬው ተቃውሞ የተሳካ ነበረ ማለት ነው። በሰፈር በኒ ወይም በኑር መስጊድ የተደረገው ተሳክቷል ማለት በተገቢ መልኩ የተሳካ ነበር ለማለት እንችላለን። ኢንሻአላህ በጣም ተሳክቷል እኮ በጣም ተሳካ ማለት ነው የሚቻለው፣ ምን ጥርጥር የለውም። የዛሬው መርሃ ግብር ወረቀትን ማውለብለብ ለብ የነበረ ቢሆንም ለጥበቃ የተሰማሩ ደህንነቶችና ፖሊሶች በመደናገጣቸውና ሰውን ለመያዝ በመሞከራቸው ተቃውሞ ወደ ድምጽ ተቀይሯል። ከመሃል የተያዘን አጋር ለማስለቀቅ ወጣቶች ምርታዊ እርምጃን በመውሰዳቸው ፖሊሶች በመደናገጥ ሁለት ጥይት መተኮሳቸውም ታውቋል። የተያዘው አጋር ለማስለቀቅ ወጣቶቹ በፖሊሶቹ ላይ ድንጋይ ሲወረውሩ ፖሊሶቹም በድንጋጤ የያዙትን ወጣት ለቀው መሸሻቸውንም እማኞች ገልጸውልናል። የድምፅ ተቃውሞ አልነበረም የታዘዘው። ዛሬ በዛ መሰረት ወረቀት አውለቡልበው ነበር። ነገር ግን የወያኔ መንግስት፣ በቡችላዎቹ ተቃውሞ አድራጊዎችን ለመያዝ ሲሞክር ተቃውሞ ወደ ድምጽ ተቀይሮ አላሁ አክበር ተብሏል። ጀግኖች ወንድሞቻችን ከመካከላቸው የተያዘ ግለሰብ ነበር። እሱን ሳናስለቅቅ አንሄድም የሚል ቆራጥ ዓላማ ይዘው ለማስፈታት ሲሯራጡ መንግስት ሁለት ጥይት ወደ ላይ ተኩሰዋል። ህዝቡም ሳይደናገጥ ድንጋዮችን በመጠቀም የተያዘውን የነበረው ወንድማችን አስለቅቀውታል። ፖሊሶችም የመጨረሻ ፈርተው ሲሮጡ ነበር። ከዚያም ወንድሞች ሁሉም ተበታትነው አሉ። የያዙትን ሰልፍ አድራጊ ወጣት ተሸንፈው በመልቀቃቸው ሀፍረት የተሰማቸው የፖሊስ አካላት ከመስጊድ ሰላስ ሰግዶ ይወጣ የነበረውን ምዕመን በመደብደብ ሁከት መፍጠራቸውንም እማኞች ገልጸውልናል። በዚህም ሳቢያም ጉዳት የደረሰባቸው ሰዎች እንዳሉ የታወቀ ሲሆን ሆስፒታልም ገብተው እርዳታም እየተደረገላቸው መሆኑን ለማወቅ ችለናል። ፖሊሶቹ ካለቆቻቸው ይተላለፍላቸው በነበረው የሬዲዮ መልእክት መተኮሳቸው ስህተት መሆኑን እየተነገራቸው እንደ ነበር የሰሙ እማኞች ይገልጻሉ። በንዴት ፖሊሶች ከመስጊድ ሰግዶ ወደ ቤቱ ሲመለስ የነበረውን ህዝብ ሙስሊም በዱላ እየተማቱ ነበር። የተጎዱ ወንድሞች ወደ ተክለ ሃይማኖት ሆስፒታል ተወስደዋል። ፖሊሶች በመገናኛቸው ማን ነው የተወከሰው ከኛ ነው ወይስ ከነሱ የሚል ጥያቄ የበላዮች ሲጠይቁ ነበር። በቦታው ላይ የነበሩ ተረኛ ፖሊሶች አይ ከኛ ነው የሚል መላሽ ሲሰጡ እንዴት ቶክሳላችሁ ብለው ተረኛ ፖሊሶችን ሲቆጡ ነበር። ዋናዎቹ ናቸው። ዲሲኮት የነበሩት ይህ የሚያመለክተው እንግዲህ እንደምንረዳው ረዳው መንግስት ከየአቅጣጫው ጫና የተደረገበት ይገኛል። በተለይ በክፍለ ሀገሮች ላይ በአዲስ አበባ ደግሞ ረብሻ እንዲነሳ አይፈልግም። ለዛም ይመስላል የዛሬውን ተኩስ ሲቃወሙ የነበረው። ስለዚህ ህዝቡ ይህንን ተረድቶ የወያኔን ሴራን ባገኝበት አጋጣሚ አክሸፍና መታገል ያስፈልጋል። ላለው ይህንም ይመስላል የዛሬው ውሎ። ወንድሜ በየመስጊዱ ፈታሽ ፖሊሶችን ያሰማራው መንግስትም ውጤታ አላመጣለትም። ድምጻችን ይሰማ ስልታዊ በሆነ መርሃ ግብር በተለያዩ ቦታዎች ተቃውሞን እያደረገም አራት አመት የዘለቀውን ትግል ቀጣይ መሆኑን እያመላከተ ነው። ዛሬ የተጠራው የምልክትና ወረቀት የማውለብለብ ሰላማዊ ሰልፍ ቢሆንም ድንጋጤ የገባቸው ደህንነቶችና ፖሊሶች የድምፅና የአመፅ እንዲሆን አድርገውታል። ራሳቸው በፈጠሩት ጠብ በመሸሽ ሲተኩሱም ተስተውለዋል። ህዝባዊ የሆነን የነጻነት ጥያቄ ማስተጓጎል አለመቻሉን ድምፃችን ይሰማም። በገሃድ ለማስመስከሩ የዛሬ የመጋቢት 2 2008፣ የሰፈር በኒ ወይም የኑር መስጊድ ተቃውሞ እማይ ነው። ህዝቡ ጥያቄውን ለማስመለስ መሪዎቹን ለማስፈታት የሚያደርገው ተቃውሞ ወደ ተጋድሎም ቢቀየር ፍንክቻ አንልም እያለ ነው። እኛ በሰላም ወረቀት ይዘን ጭቆና ይብቃ፣ የታሰሩት ይፈቱ፣ ዊኒድ ፍሪደም ነበረም ያል ነው ይላሉ ተቃዋሚዎቹ ግና በእኛ ላይ ድብደባና የጥይቱ ሩምታ ፖሊሶች ሲከፍቱ ሕዝብ ፖሊሶቹን መክቶ ወደ ማባረርና የያዙትን የትግል አጋር ማስለቀቅ ችሏል። ይህ የትግል ወኔና ተነሳሽነት ነጻነትን እስክንቀዳጅ ድረስ ቀጣይ ነው ይላሉ። መንግሥት ግን ጥያቄያችንን ሳይመልስ የሕዝብ መሪዎችን አስሮ ብሔራዊ ጭቆናን አንሰራፍቶ መቀጠሉን መርጧል። ዛሬን ሊቀማን ቢታገልም የነገዋ የድል ቀንና የድል ህይወት የኛ በመሆኗ ወደ ድል ደጃፍ እስክንደርስ ድረስ እንታገለዋለን ይላሉ የዛሬዎቹ የሰፈር በኒ የኑር መስጊድ ሰልፈኞች። ይህ የእናንተው የእኛው የሕዝብ ድምፅ የሆነው ቢቢኤን ነው። ሳዲቃህ መነኝ። ልብ ያለው ልብ ይበል።